የኤርትራ ማናት ምን አይነት ሀገር ናት? ምን አይነት ህዝቦች ነው የሚኖሩት? የሚሉትን ነገሮች በደንብ አሰስ አድርገን ቀጥሎ አሁን ያለንበትን ሴናሪዮ ግምግመን ለሚቀጥሉት ትውልድ ወይ ደግሞ ጀኔሬሽን ደግሞ ምን አይነት አካባቢ እንዲፈጠር የኛ አበርክቶች ምን ይሆኑ ነው። ኦኬ ያደለው እንደነ ቢስማርክ አይነት ጁሴፔ ጋሪባልዲ ጁሴፔ ማንሲኒ አይነት ሰዎች በውስጡ ይፈጥረና ያደለው ሀገር የተረጋጋ ሀገር ፈጥሮ ማህበረሰቡን በትምህርት አሰልጥኖ ከሳይንስ ከቴክኖሎጂ ጋር እንዲራመድ አድርጎ ከድህነት ጋር እንዲፋታ ያደርገዋል። ያላደለው ደግሞ ጭቅጭቆችን እየፈጠረ ነገሮችን እየፈጠረ በጣም ኮምፕሊኬትድ የሆኑ ሴናሪዎችን እየፈጠረ ሕዝብና ሕዝብን እያፋጨ ጦርነት ውስጥ እየከተተ በማት እንዲተላለቁ እያደረገ ጦርነቱ ከሚገለው በላይ በረሃብ ሰዎች እንዲሞቱ እየሆነ ከዛም በላይ ደግሞ በድህነት ቁንጮ ሻምፒዮን የድህነት ሻምፒዮን የሆነች ሀገር እንዲፈጠር ያደርጋል። ዛሬ እንግዲህ እስፔሻሊ ለተማረው ማህበረሰብ እስፔሻሊ በአገር ሁኔታ ይገባኛል ያገባኛል ወይ ደግሞ ይገባኛል ይሄ ቶፒክ የኔ ነው ብሎ ለሚያሰብ ሰው በኤርትራ እና በኤርትራ ጉዳይ ያለውን ነገር ትራንስፓረንትሊ አካዴሚካሊ ኤቲካሊ ፕሮፌሽናሊ ኢቫሉዌት አድርጎ ከዛ የሚቀጥሉትን መፍትሄዎች ለመፍጠር በሚያስችል ሁኔታ ነገሮችን መዘርጋት ይቻላል። አዘርዋይስ ለትርፍ ፖለቲካ እየተባለ፣ ለስልጣን እየተባለ፣ ለእብሪተኝነት እየተባለ፣ ለሌሎች ሌሎች ነገሮች እየተባሉ ህዝባችን በጦርነት እየተማገደ ካለምንም ምክንያት ህይወቱ እያለፈች ህይወቱ ማለፉ ብቻ አይደለም፣ ቅድም ተናግሬዋለሁ፣ በጣም ደሀ የሆነ ማህበረሰብና ሀገር እንድንፈጥር ሆነናል። ስለዚህ በዚህ ደረጃ ላይ በደንብ አድርገን አበክረን እንድንነጋገር እፈልጋለሁኝ ማለት ነው። ሰው አሁን ለመጀመሪያ ክል የመጀመሪያ ምንድን ነው የሚባለው? ቶፒክ የሚሆነው ኔሚንግ ነው። ኤርትራ የሚባለው ነገር ምንድን ነው? ኤርትራ የሚባለው ስም ከአስራ ስምንት ዘጠና ወደዚህ ኢንትሮዲውስ የተደረገ ስም ነው በአካባቢው እንጂ ከዛ በፊት የአካባቢ ምድሪ ባህሪ ባህረ ነጋሽ እንደዚህና እንደዚህ የሚመሳሰሉ አገራዊ ስሞች ነው የነበሩት ማለት ነው። ነገር ግን ኤርትራ የሚባለው ስም ከአስራ ስምንት ዘጠና እስፔሻ ኢታሊ አካባቢውን ኮሎናይስ ካደረገው በኋላ የተሰጠ ስም ወይ ደግሞ ኖመንክሌቸር ነው ማለት ነው። ከዛ በፊት የነበረው የኤርትራ ታሪክ ምንድነው? ከዛ በፊት የነበረው የኤርትራ ታሪክ ላይ መጀመሪያ የምንመለከተው የፑንት ህዝቦች የሚባሉ አሉ እና እነዚህ የፑንት ህዝቦች ኢንዲኬት የተደረጉ ወይ ደግሞ የተጠቀሱት የት ላይ ነው ሲባል ግብፅ ፈሮኖች ጋር ነው የግብፅ ፈሮኖች ይነግዱ ነበረ እና ከነዚህ የትሬድ ፓርትነሮቻቸው መካከል የፑንት ህዝቦች አንዶቹ ናቸው እና የፑንት ህዝቦች በግብፅ ሊትሬቸር ላይ ተቀምጦ ይገኛል። እነዚህ ሰዎች የት አካባቢ ነው የሚገኙት የሚል ብዙ መላመት አለ። የታሪክ ምሁራኖች ምናምን ነገር ዲስከስ ያደርጉታል እና ግማሾቹ ሊቢያ ነው የሚሉ አሉ፣ ግማሾቹ ሱዳን ነው የሚሉ አሉ፣ ግማሾቹ አረቢያ ነው የሚሉ አሉ፣ ግማሾቹ ዛሬ ኤርትራ ትግራይ የሚባለው አካባቢ ነው የሚሉ አሉ፣ ጅቡቲን ጨምሮ እና ሱማሌ ነው የሚሉ አሉ። አሁን ፑንትላንድ የሚባለው የሱማሌ ሰሜናዊ አካባቢ እም ሆነው ይቺ ፑንት የምትለው ቃል የመጣችው ከዛ ነው ማለት ነው። ብዙ ክርክሮች አሉ እዛ ጋር እና ከነዚህ ክርክሮች ውስጥ ግን ሚዛን የሚደፋው የትኛው ነው ሲባል የፑንት ህዝቦች የሚገኙበት ዛሬ ኤርትራ፣ ጅቡቲ ወይ ደግሞ ሱማሊያን አካሎ ያለው አካባቢ ላይ ኖርዝ ትግራይንም ጨምሮ እዛ አካባቢ ነው የሚል አንድምታዎች ናቸው። በማስረጃም በአርኪኦሎጂም በተለያዩ በተለያዩ ነገሮች ሊደገፉ የሚችሉ እና ሳውንድ የሚያደርጉ ማለት ነው። ሶ ከፑንት በኋላ የመጣው ዳማት የሚባል ኪንግደም ነው። ሶ ዳማትን ከማውቃችን በፊት ሞስት ኢምፖርታንት ኮምፖነንት የሚሆነው እዛ ጋር ምንድን ነው ሳባውያን የሚባል ነው ሳባውያን የት ነው ይሄ ሳባውያን የሚባል ነገር ምንድን ነው ሳባውያን የሚባል ቋንቋ አለ ይሄ ቋንቋ ዛሬ የምን የሚባለው አካባቢ የሚነገር ነው ይሄ ሳባውያን የሚባል ቋንቋ በምስራቅ ቀይ ባህር እና በምዕራብ ቀይ ባህር በኩል ይነገር ነበረ እነዚህ ይሄ ኮኔክሽን ዛሬ ሰሜን ኢትዮጵያ ኤርትራ ምና ነገር የሚባለው አካባቢ ይሄ የሳባውያን ቋንቋ ይነገር ነበር። ኤንሸንት ታይምስም ይሄ ቋንቋ በብዙ ስክሪፕቶች ማለት ነው ስክሪፕቶች እነዚህ ድንጋይ ላይ የተቀረጹ ምናምናን ነገር የሳባውያን ቋንቋ የተጻፉባቸው አሉ። እና እዛ በጣም ፋሲኔቲንግ የሚያደርገውን ነገር ምንድን ነው? የዋሊያ የሚመስል የኢትዮጵያ ዋሊያ የሚመስል እንስሳ በመዳብ ቀልጦ የተሰራ ሂስቶሪካል ወይ ደግሞ አርኪኦሎጂካል ማስረጃ በኤርትራ ውስጥ ይገኛል። የዳማት ኪንግደም ሴንተር ዛሬ ትግራይ የምንለው አካባቢ እና ኤርትራ የምንለው አካባቢ ይሆናል ማለት ነው። በዳማት ኪንግደም ውስጥ ማወቅ የሚገቡት ነገሮች አንደኛ፣ ካፒታል ሲቲው ይሀ የሚባል ነው። ገጥሎ የሚናገሩት ቋንቋ የሳባውያን ቋንቋ ነው። በዚህ ዘመን ግዕዝ ብዙ ኢንትሮዲስ አልሆነም፣ ገና አልመጣም በዚህ ዘመን ሶ የዳማት ኪንግደም ካበቃ በኋላ የአክሱም ኪንግደም ከክርስቶስ ልደት በፊት ከመቶ ዓመት በፊት ማለት ነው፣ ይነሳል የአክሱም ኪንግደም። የአክሱም ኪንግደም ከመነሳቱ በፊት እዛው ዳማት ላይ ተቀምጠን፣ አሁን ንግስት ሳባ የምትባል ንግስት በመጽሐፍ ቅዱስ ላይም በቁርአንም በሌሎች በሌሎች መጽሐፎች ላይም ተጠቅሳ ትገኛለችና። ይቺ ንግስት ከየት አካባቢ ነች የሚል ብዙ ክርክር አለ። እዚህ የመጽሐፍ ላይ ቻፕተር ዋን ላይ እናየዋለን፣ እናገኘዋለን። እሱም ኢምፖርታንት ስለሆነ በኤርትራም ታሪክ ውስጥ እናየዋለን ማለት ነው። የንግስቲቱ መነሻ አሁን ሰሜን ኢትዮጵያ የሚባለው አካባቢ ኤርትራን ጨምሮ እዛ እንደሆነ ድንጉር የሚባለው ወይ ደግሞ የንግስቲቱ ፓላስ ስለተገኘ ድንጉር አካባቢ ነው። ድንጉሮ ሰሜን ኢትዮጵያ ከረንትሊ ኤርትራ የምንለው አካባቢ ነው፣ የሚል እንትኖችን ይሰጣሉ ማለት ነው። አሁን ንግስተ ሳባ ኢምፖርታንት የሚያደርጋት ምንድን ነው? አሁን ወደ መጽሐፍ ቅዱስ ስንሄድ ንጉሽ ዳዊት የሚባል አለ እና ንጉሽ ዳዊት ከእግዚአብሔር ጋር ኮኔክሽን ነበረው። ነገር ግን የንጉስ ዳዊት ካራክተሪስቲክስ ምንድነው? ጦረኛ ነው። በብዙ ቦታዎች እየሄደ ይዋጋል ይዋጋል ያሸንፋል፣ ምናምን። እንዲህ እንዲህ አይነት አድሚኒስትሬሽን ነው የነበረው። ነገር ግን ከንጉስ ዳዊት በኋላ የሚመጣው ልጁ ሰሎሞን ማለት ነው። እግዚአብሔር ጥበብን ስለሰጠው ነገሮችን በጥበብ ነው ማኔጅ የሚያደርጋቸው። ዊዝደም አለው እና ይሄ ዊዝደም በጣም ክሪቲካል ነው። እና አሁን እቺ ንግስቲቱ ይህንን ዊዝደም አንደኛ ለመፈተሽ ነው፣ ኤግዛማይን ለማድረግ ነው። ሁለተኛ ትክክለኛ ከሆነ ደግሞ ተምራ ለመምጣት ነው የሄደችው ማለት ነው። እዛ ሄዳ ከንጉሱ ጋር ከተገናኘች በኋላ ጥያቄ ጠይቋለች፣ ምናምን ይመልስላታል። ትክክለኛ ዊዝደም እንዳለው ትረዳና ያንን ዊዝደሙን ትማራለች ማለት ነው። እዛ ጋር አንዳንድ ያሉ ታሪኮች አሉ። ሚኒሊክ ፈርስት የሚባል ልጅ ወልደዋል የሚል ነገር አለ ን እሱም ደግሞ ተመልሶ ወደ እስራኤል ሂዶ እንደዚህ ተምሮ መጥተዋል፣ የአባቱን ጥበብ የሚባል ነገር አለ። አሁን ነገር ግን ምንድን ነው እዚህ ጋር ዊዝደም የምትለውን ነገር ነው ኮት ማድረግ ያለብን። ኦኬ ዊዝደም አሁን እነ ንግስተ ሳባ የመሰረቱት እዛ አካባቢ የነበረ ኪንግደም ኋላ ላይ የአክሱም ኪንግደም የሆነ ማለት ነው፣ ከክርስቶስ ልደት በፊት በአንደኛው ክፍለ ዘመን ማለት ነው። እዛ ጋር የነበሩት መሪዎች በጣም ጥበበኞች ነበሩ እና የእነሱ አድሚኒስትሬሽን ሲስተም አሁን ላለ አለም ሁላ ይሰራል ይሰራል። ለምሳሌ አንደኛው የኖመንክሌቸር ነው። አክሱምን ሲሰይሙ አክ እና ሹም በማለት አክ አገውኛ ውሃ ማለት ሲሆን ሹም ደግሞ የተሾመ ማለት ስለዚህ አክሱም ማለት ውሃ ላይ የተሾመ ህዝብ ወይ ደግሞ ሰው ወይ ደግሞ ማህበረሰብ ኦር መንግስት ሪፕሬዘንት ያደረጋል አቅ ስለ አገውኛ ነው፣ የኩሽቲክ ህዝቦች ናቸው። ቀጥሎ ደግሞ ሹም ደግሞ ሴማቲክ ነው፣ ግዕዝኛ ነው። ሁለቱን ጆይን በማድረግ አክሱም የሚል ስም በመስጠት የኩሽቲክ ተናጋሪው ህዝብም የራሴ ሀገር ነው እንዲል፣ ሴሜቲክ ተናጋሪው ህዝብም የራሴ ነው እንዲል አድርገው ነው የፈጠሩት። ቀጥሎ በፍትሐዊነት በጣም ኤፊሽንት ነበሩ፣ በጣም ፍትሐዊ ያኖች ነበሩ። እና ዘሞስ ትልቁ ስትረንግዛቸው ምንድን ነው የውስጥ ሰላም መኖር ነው። የውስጥ ሰላም መኖር ነው እና እስፔሻሊ የአክሱም መንግስት በጣም እያደገ እያደገ እያደገ እያደገ በመጣ ጊዜ የምንመለከተው ነገር የውስጥ ሰላሙ በጣም ሶሊዲፋይድ የሆነ ከውስጥ፣ በትሬድ በጣም የታወቀ በማይኒንግ የታወቀ እነዚህ፣ ወርቅ፣ እነ መዳብ፣ ሲልቨር እነዚህ እነዚህ የመሳሰሉ ነገሮችን በማውጣት በማቅለጥ እነዚህም በመጠቀም ቀጥሎ ደግሞ ሶስተኛ እና ኢምፖርታንት ነገሩ ቀይ ባህርን ተቆጣጥሮ የትሬድ እና የጂኦፖለቲካል የበላይነት ነበረው። ሶ አሁን ቀይ ባህር ማለት ምንድን ነው? በዚህ ሰዓት ቀይ ባህር የእያንዳንዱ የትልልቅ ዓለማቶች ደምስር ማለት ነው፣ ወይ ደግሞ በጣም ክሪቲካል ቦታ ነው። እናም በቀይ ባህር በኩል ያለ የንግድ ትራንዛክሽን እስከ 2.8 ትሪሊዮን የአሜሪካን ዶላር ይደርሳል በአመት ማለት ነው ሶ ይሄ አሁን ላይ ነው። እንግዲህ ድሮ እነ ከአውሮፓ የነበሩ የሮም ኢምፓየር ሌሎቹም ትልልቅ ኢምፓየሮች፣ መካከለኛው ምስራቅ ፐርሺያ፣ ዛሬ ኢራን የምንላት አካባቢ ማለት ነው አረቢያ፣ የመን፣ ህንድ፣ ስሪላንካ፣ ቻይና፣ እነዚህን እነዚህን ማስተሳሰር የሚችል ትልቅዬ የትሬድ ሩት ነበረው ማለት ነው። ኪንግደም ኪንግደም ን ይሄ ሴናሪዮ ምን እንዲሆን አድርጎታል ማለት ነው፣ የኪንግደሙን በጣም በከፍተኛ ደረጃ በኢኮኖሚም በጂኦፖለቲክስም በሁሉም ነገር እንትን እንዲጎመራ አድርጎታል ወይ ደግሞ እንዲያድግ አድርጎታል። ን አራተኛው ክፍለ ዘመን ላይ የኑቢያን ኪንግደም አለ ከአክሱም በስተሰሜን ዛሬ ሱዳን የሚባለው አካባቢ ላይ ማለት ነው። እና እነሱ አክሱምን ውጠው? ትልቅ ንግድን ለማቋቋም ፍላጎት ነበራቸው። ነገር ግን ኢዛና ልክ እነሱ እንደተነኮሱት የራሱን ወታደሮች በደንብ አጠናክሮ ሂዶ እዛው ያሉበት ቦታ ደምስሷቸው መጣ። ከዛ በኋላ በቀጠናው አክሱም ዋነኛ ተቆጣጣሪ ሆነ ማለት ነው። በአምስተኛው ክፍለ ዘመን በካሌብ ጊዜ ማለት ነው የመንን በመቆጣጠር ቀጥሎ እቺ ባቤል መንደብ ወይ ደግሞ የደን ባህረ ሰላጤች ዋና የቀይ ባህር መግቢያዋን ማለት ነው ያንን በመያዝ የሺፕ ትሬዶችን በአጠቃላይ የሚቆጣጠረው የአክሱም መንግስት ነበር ማለት ነው። ላተር ምንድን ነው የሆነ የሚመጣው ነቢዩ መሐመድ በመካ መዲና አካባቢ የእስልምናን እምነት በሚሰብኩበት ጊዜ ተቀባይነት አልነበራቸውም። ን እሳቸውን ግን የተቀበሉ ጥቂት ሰዎች ነበሩ። እነዚህ ሰዎች ሲገሏቸው፣ ሲያሳዷቸው፣ ሲገርፏቸው ምናምና ነገር መጨረሻ ላይ እናንተን ሊያስጠለል የሚችል እዚህ ጋር ፍትሃዊ የሆነ መንግስት አለ እና ወደሱ ሂዱ ብሎ ወደ አክሱም መንግስትና ህዝብ እንደላካቸው የአክሱም መንግስትና ህዝብም ደግሞ እነሱን ከተቀበለ በኋላ ን ሆስት አድርጓቸው ምናምን እዛው እንዲኖሩ ዛሬ እንግዲህ በአለም አቀፍ ህግ መሰረት አሳይለም የሚባለውን ማለት ነው ድሮ እነዚህ አክሱማውያኖች አቁት ነበር ማለት ነው ኦኬ ሰው በሚያምነው እምነት የተነሳ ከሀገሩ ሊሰደድ አይገባም ፕሮስኪቲስ ሊደረግ አይገባም በማለት ምን አደረጓቸው ማለት ነው እነሱን አሳይለም ግራንት አድርገው እዛ እንዲቀመጡ አደረጓቸው ኦኬ አደረጓቸው ኋላ ላይ ቁርሺ የሚባለው የሳውዲ አረቢያ ላይ የነበረው ንጉሥ በነቢዩ መሀመድ ጦር ይሸነፋል። ከተሸነፈ በኋላ እዚ አክሱም የነበሩ የመጀመሪያ ሙስሊሞች እነሱ ተመልሰው ወደ ሀገራቸው ይሄዳሉ። ነቢዩ መሐመድም ወደ መካ መዲና አካባቢ ይሄዳሉ። እዛ ከሄዱ በኋላ ነብዩ መሐመድ ምንድን ነው ያስጠነቀቁት? እስልምናን በየትኛውም ዳይሬክሽን አስፋፉ፣ ነገር ግን የአክሱምን ህዝብና መንግሥት እንዳትነኩ ብሎ ማስጠንቀቂያ ሰጥተዋቸው ነበር። በሰባተኛው ክፍለ ዘመን ላይክ እስልምና እንትን በሚያደርግበት ጊዜ በጣም በከፍተኛ ደረጃ በሚሰራጭ ጊዜ በሁሉም አቅጣጫ ተሰራጭቷል። ስ እንደምታውቁት ሰሜን ምስራቅ አፍሪካ ሰሜን ምስራቅ አፍሪካ ሲባል ሰሜን ምስራቅ ማለት ነው። እነ ግብፅ እነ ሱዳንን ጨምሮ፣ ሌሎች እነ ሊቢያ፣ እነ ቱኒዚያ ምናምን ነገር ያሉበት እስከ ሞሮኮ ምናምን ድረስ በላይኛውም በኩልም ሮም እነ ግሪክ ምናምን ነገር ያሉበት አሁን ይሄ መካከለኛው ምስራቅ የሚባለው አካባቢ በሙሉ እስልምና እንዲስፋፋ ያደርገዋል። አብርሃ የምን ላይ መስርቶት የነበረው መንግስት ማለት ነው። በዚህ በሙስሊም ተስፋፊዎች ምን ይሆናል ማለት ነው ይያዛል። ሲያዝ የአክሱም መንግስት ባቢል መንደብን ያጣታል። ባቢል መንደብን ካጣት በኋላ በምስራቅ በሀገሪቱ ክፍል እና በሰሜን ምዕራብ በኩል በሰሜን ምዕራብ በሱዳን በኩል፣ በምስራቅ ደግሞ ዛሬ ጅቡቲ፣ ሶማሊያ ምናምን ነገር በሚባለው አካባቢ በዛ በኩል ማህበረሰቡ የእስልምናን እምነት መቀበል ጀመረ ማለት ነው። አሁን እዚህ ጋር ያለው ክሪቲካል ነገር ምንድን ነው የሚሆነው? እስልምናን ማህበረሰቡ ካመነበት መቀበል ይችላል። ምንም ችግር የለውም። አንድ ሰው የሚፈልገውን ነገር ይሄ ነው እምነቴ ብሎ መቀበል ይችላል። ነገር ግን ከእስልምና ጋር ተያይዞ የሚመጡ ካልቸራል ኤክስፓንሽኖች አሉ እና እነዚህ ካልቸራል ኤክስፓንሽኖች ደግሞ ምንድን ናቸው? አረባዊ ናቸው። እኛ ደግሞ አረብ አይደለን። ስለዚህ አሁን እኛ ኢትዮጵያውያኖች ነው፣ ኤርትራዎችም ከሆነ ኤርትራውያኖች ናቸው፣ ባሬቨር አረቦች አይደሉም። ከዛ ጋር ግን ተያይዞ የሚገባ ከቋንቋው ጋር ከምናምን ከምናምን ጋር ተያይዞ የሚገባ የባህል አሲሚሌሽን አለ which is እሱ ይሄ የባህል አሲሚሌሽን በአውሮፓን ተሞክሮ በኤሽያ በጃፓን ኮሪያ፣ በተለያዩ ቦታዎች እነዚህ ካልቸራል አሲሚሌሽኖች ተሞክረው ካልቸራሊ ሪዚስት ማድረግ የሚችሉ አገሮች ነው መቆም የቻሉት፣ እንጂ ካልቸራሊ ሪዚስት ማድረግ የማይችሉ ሀገሮች አሁን በዚህ ሰዓት ላይ የሚመሩ ናቸው። ለምሳሌ ካልቸራሊ ሪዚስት ያደረጉ ሀገሮች እነማን ናቸው ብለን ብንጠይቅ፣ አንደኛው ጃፓን። ኢኮኖሚካሊ አሁን ስትሮንግ ነው።